ይቺ ልጅ ግን እዚህ ቤት ሁሉ ጊዜ ምን ትሰራለች? ቆይ ከዚህ ቤት አትወጣም እንዴ? ይሄ ባለፈው ክፍል እንግዲህ ያለቀው አሹ ነበረ የፍቅርን እናት ማን ነው ብሎ እየፎከረ ሄዶ የመታችው። ሰላም፣ እንዴት ናችሁ? የነዚሁ ሆም ኩኪንግ ቤተሰቦች ደህና ናችሁ ወይ ከተሳተፍኩበታችሁም ኩኪን ግን ላይክ ሸር ሰብስክራይብ በማድረግ እስከ መጨረሻው አብረውን ቆዩ። ክፍል አንድ መቶ ሀያ ሶስት እንጂ ላችሁ መጥቻለሁ። ሰራተኛዋ አደይ ድራማ ባለፈው እንዳየነው እንግዲህ አሹ እነቲና በሰሩት ተንኮል ነበረ እያሽቃረረ ቃራረ ሄዶ የፍቅርን እናት አናታቸውን የመታቸው በጣም ደንግጠው ነበረ። ፍቅርም እጇ ስላለበት እዚ ላይ ወይኔ እናቴ ወይኔ እናቴ እያለች እየጮኸች ነበር። የፍቅር እናትም መጨቃጨቁን ተውት እና አባካችሁን ወደ ቤት ደግፋችሁ አስገቡኝ ብለዋል። ፍቅርም ትጩኋለች፣ አንቺ ቲና አሹ ትላለች። በቃ ዝንባ ያልኩሽ ልጄ ይሏታል። አሹም ደንግጦ እግራቸው ላይ ወድቆ እትዬ እነዚህ ልጆች ናቸው ያሳሳቱ ይላል ሩታም እንዴ እነሱ ናቸው ከኋላ የተከተለን የሚመጣ ሰው አለ አሹ እባክህም ብለው ሮጠው መጥተው ነግረውት ከዛ በኋላ ነው የወጣው ትላቸዋለች ስለዚህ የፍቅርና የቲና እጅ አለበት ትላታለች የፍቅር እናትም እንዴ ምን ትላለች ፍቅርም ስለተበሳጭች እና ማየ እንደምትመጣ ታውቂ ነበረ? ትላታለች። ቅምጥልም ዛሬ በጣም ተበሳጭታለች። በኪንጎ ይችንም የምታገኘው ይሰራላል። አደይ አደይ፣ ሁሌ አይሰለችም እ በቃ አደይ ምንም፣ ለአንተ ምንም አይነት ነገር የላትም እሷ ከዴት ጋር እባክህ ምናም እሰራለታለሁ እያለች ትበሳጫለች። አደይም በቃ ወደዛ ስራ መመለስ አልፈልግም። የተሻለ ስራ መስራት ትፈልጋለሁ ትላለች። ይህም ዛሬም በድጋሚ ብሏታል። ለምን ቤት አልከራይልሽም? ከአይ ኔ ከጋብቻ በፊት ተከራይተን እንድንኖር አልፈልግም። አሁን የመወስነው ውሳኔ በኋላ ብዙ ችግር ያመጣብኛል። ስለዚህ ሁሉንም ቤተሰብ አምኖበት አውቆ ነው ትለዋለች። ለምለም በፊት ብዙ ነገር ስለምታስታውስ ብቻዋን መንገድ ላይ ታስታውሳለች። ከኤላ ጋር ስትሄድ የሚያደርግትን ያላትን አደይንም ትላታለች። ውሳኔ ላንቺ ትቼ ይሻለሁ፣ መወሰን ያለብሽ አንቺ ነሽ ሁሉንም ነገር። ዳይመንድም ከሮማን ጋር ቁጭ ብሎ ያወራል ድንገት ንጎ ይመጣል። አንተ በቃ ትንሽ ቆይታት በጣም ምንድን ነው ይለዋል። እባክህን እኔ ጥሩ ሙድ ላይ አይደለሁም ይለዋል። የአንተ ሙድ በቃ የሚስተካከለው መቼ ነው? እኔ ምን ላድርግህ? ምን ልሆንልህ? የራስህ ጉዳይ ነው። አንተ በቃ የምትባለውን አሰማም ይለዋል። አሁን አሁን እንኳን በቃ በጣም በቃ ጥሩ ሙድ ላይ አይደለውም። ቅምጥልም ያው በእኔ ምክንያት ብዙ ነገር ሆናለች ይለዋል። ለምለምም ከጓደኛዋ ዋጋ በዛ እየሄደች ስለነበር ይገናኛሉ። እንዴ ምን እያረጋችሁ ነው? ኪንጎ ትለዋለች። እኔ ደህና ነኝ ይች ቅምጥል እያለ ወሬውን ይቀጥላል። እንደ ቅምጥል ምስኪን በጣም የመክራት አለው ትለዋለች። ይመንድም እንደ እንደዚህ ለተደባዳቢ ለቅምጥልም በቃ ጀግናላት ዋለ ነው ይገርማል። ና ይላል አሹም ወደቤት በመግባት የፍቅርናትን እባክዎትን እትጌ ይቅርታ፣ እኔ እንደዚህ ላደርግ አስቤ አልነበርም። አጋጣሚ ፍቅርና ቲናናቸው ያሳሳቱን ሰዎች እየተከተሉ ነው እባክህን ሲሉን ድንገት በሬ ተቆረቆረ ስለነበር እርስዎ መሆኑን ሳላውቅ ነው እንደዚህ አይነት ድርጊት ያደረግኩት በማለት ይቅርታም ይላቸዋል። አሹ የምታደርገውን ነገር አስበህ አዝረግ ለዛሬ ችግር የለውም፣ ተረድቻለሁ ይሉታል። ቲናም በጣም ትበሳጫለች። እንዴ እስካሁን ድረስ ቆመሃል አትሄድም? ትለዋለች። ቲና ዝም በይ፣ ይልቁንስ አንቺ እዚህ ቤት ምን እያረክሽ ነው? ሊዲያ ነበረች ጓደኛሽ፣ ሊዲያ እኮ ቆየሽ ከሄደች ይሏታል። አይ እኔ ታዲያ ታውቂያለሽ፣ ብቻዬን ነው የምኖረው እና ደግሞ አንቺና ናችሁ ያላችሁን እናንተን ሰላም ለማለት ነው የምመጣው ትላታለች። የፍቅር እናትም ያለ ምክንያት እዚህ ቤት እንዳትመጪ፣ ለሰላምታ ከሆነ ደግሞ ሁሌ አይደለም አልፎ አልፎ ነይ፣ ስለዚህ አሁን ይህን ቤት ለቀሽ ውጪ ትላታለች። በጣም ትበሳጫለች። አሹም በያዘው ዱላ እዚህ ነበር እግርግርሽን ሰብሮ ማስቀረት ይላታል። ቲናም እየተበሳጨች ትሄዳለች። መንገድ ላይ ድንገት ዴቭንና አዴይን ታገኛቸዋለች። ዴቭ ላይ ዘላ ተወጣልና፣ እንዴ ናፍቀኛል እኮ ብላ ትጠመጠማለች። አዴይን ምን ያረክሽ ነው ወደዛ ይ ስርአት የሌለሽ ትላታለች። ቲናም አዴይን ለማናደድ ብዙ ነገር ማውራት ጀምራለች። እንዴ ዴቭ ያን ሁሉ ጊዜ እንዴት ትረሳዋለህ ትለዋለች እንዴ ከዚህ ከዚህ በፊት ምን አይነት ግንኙነት ነበራችሁ ትላለች አደይ ቲና የምታወሪውን እወቂ እኔ እናችሁ ምንም አይነት ግንኙነት የለንም ስርዓት ይኖሮሽ ይላታል ቲናም አደይን ለማናደድ አሁንም ወሬዋን ቀጥላለች ወደዛ ብሎ ገፍትሯት ይሄዳል ሮማንም ወደ ነአደይ ቤት ትሄዳለች። ስትሄድ ድንገት ቤቱ ሰው አልነበረም። በዛው ገደም ብላ እንቅልፍ የወስዳትና ሩታ ትመጣለች። ሩታ ደግሞ ሮማን ጋር ስለማይዋደዱ እንዴ ይች ልጅ ግን እዚህ ቤት ሁሌ ምንድን ነው የምታደርገው? ቆይ ሰራላታለው በማለት ተንኮል ታስብና የሙላ ውሃ ታገኛለች። ያን አንጠታ ሮማል ራሷ ላይ ታደርግባታለች። ሮማንም ከእንቅልፏ ባና ትነሳና እንዴ ምንድን ነው እያደረግሽ ያለሹ? በማለት ይተናነቃሉ። በየት መጣሽ? ትላታለችም እኔ በበሩ የመጣሁት ተጋድመሽ ምንም አትሰሚም፣ ስለዚህ ላንቃሽ ብዬ ነው ትላታለች። እዛው ይተናነቃሉ። ለምለምም ወደ ቤቷ ስትመለስ ተናንቀው ታገኛቸዋለች። እንደ ምንድን ነው ስትላቸው ይደነግጡና ይቀመጣሉ። ሮማንም እሺ፣ ለሊ ከመጣሽ መሄድ አለብኝ፣ ቻው በማለት ትሄዳለች። ዴቭና አደይም ወሬያቸውን ቀጥለዋል። መንገድ ዳር ቁጭ ብለው ያወራሉ። እባክህን በዚህኛው መንገድ መሄድ የለብንም በዛኛው እንሄድ። ምክንያቱም ይሄ ቤት ወደኛ ቤት የሚያስሄድ መንገድ ነው፣ ምናልባት ሰው ካየን አብረን ሆነን ትላለች አደይ ስለምትፈራ። እና ደግሞ እኔ እናንተ አብረን ለመኖር ብዙ ነገር ያስፈልጋል የራሴ ስራ የሆነ በማለትም ትነግረዋለች። ድንገት አብረው ቁጭ ብለው ከሩቅ የሆነ ሰው ያያሉ። ዴቭ ዴቭና አደይ ቁጭ ብለው የፍቅርናት ደርሰዋል። እነሱም ደንግጠዋል። የዛሬው ክፍል ይህን ይመስል ነበር። ነጅሆንኩትን ግን ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ስለቆያችሁ አመሰግናለሁ። አዲስ የሚትመጡ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ በማድረግ የነጅሆንኩትን ኩኪንግ ቤተሰብ ይሆኑ። መልካም ቀን ባይ።